ቅደዷት። አንደኛ ሁለተኛ፣ ቅጣት ቆይ፣ ሁለተኛ ቅጣት፣ ቅንድባቸው ሁለቱ ያንሱ። ቅንድባቸው ሁለቱ፣ አዎ እሷ ቅንድብ የላት እኮ ምን ታንሳ? አረ አደጋ ስቆል በቃ ስቆል አደጋ። ሁለታቸው ቅንድ ቢያንሱ ሶስተኛ፣ ስማ ስማ፣ ሙባረክ ሶፋን መልሳት፣ አትደብቃ፣ ሶፋን መልሳት

ተረገጥክ! አንተ ቆሻሻ፣ ፖ ኩላሊቴ፣ ሌባ፣ የስንት ሚሊዮን ሌባ! እኔ ለአንተ ይቅርታ አለ? አንተ ውሽቲ ወንድ፣ አገረ ውጣ! ውጣ ቆሻሻ! ውጣ! ጉቦቴ፣ ጉቦቴ፣ ውጣ! አንዴ ቆይ ዜድ እኔ ማለት ነው በጣም የሚገርመኝ እንደዚህ ሰድበው ከተቀጣ ይገርመኛል ሌላ ምንም ይነት ይገርመኝ ነው ሄለን ስሚ ማርያምን በጣም ነው የማከብርሽ ግን የማከሳሰር ነገር ከሌላ ጋር

እኔ እኮ የሚገርመኝ እኔ የሆነ ቅጣት ከተቀጣ ቀጣ ከሆነ ቀጠዋለሁ ማለት ቀጣ ከሆነ ደግሞ በጊፍት አድርጎልኝ ነው ብለው ይቅርታ ነው ነ